ያለንበት ጓደኞች ዘመዶችን እቃ ፍቅር የምናሳልፍበት ስለሆነ በቃ ያ ጊዜ በጣም ነው የሚናፍቀኝ። ምክንያቱም ዛገር ጋር በስርዓት ወጥረህ ብዙ ነገር አድርገህ ምናምን ነው ተሳልፎ ነው፣ እዚህ ጋር ሁላችንም አንድ ሆነ የምንገናኘበት ስለሆነ እሱ ጥሩ ሆኑ ነው የምመለከተው ስለሆነ እንግዲህ ነው ኤስፌኔን በጣም እኔ ከማደንቅበትና እንትን ከምለው ምንድን ነው ብዙ ጊዜ እኛ ኢትዮጵያውያኖች እኔ እዚህ ሀገር ከመጣሁ ጀምሮ የማየው ብዙ ድርጅቶች እንመሰርታለን። የፖለቲካም ይሁን የሲቪክም ይሁን የማህበራዊ እንትኖችም እንትን ይደረጉ ይጀመራሉ ከተወሰነ ጊዜ በኋላ ያልፍ ሚ ይወድቃሉ። እንግዲህ አርባ ስንት ዓመት ሙሉ ምናልባት በኮቪድ ጊዜ ያው ዓለም ሁሉ የቆመበት ሁኔታ ነው እሷ ምክንያት በስተቀር ምንም ሳይቆም ኢትዮጵያኖችን በማሰባሰብ እንደዚህ ጠንካራ ድርጅት ምንም ድርጅት የለም። ኤስፌኔ የብዙ ሰዎች ትዳር የተመሰረተበት እዚሁ ተዋውቆ በኤስፌኔ ላይ፣ በፖለቲካም ደግሞ ብሶት አለብን አገር መግባት አንችልም የሚሉ ሰዎች በአመት ተቀጣጥረው የሚገናኙበት ትምህርት ቤትም አገር ቤት አንድ ላይ እየጨረሱ ወጣት ወንዶች እና ሴቶችም የትምህርት ቤት ሪዩኒየን የሚያረጉበት፣ የተጠፋፋ ዘመድ ጓደኛ የሚገናኝበት በጣም እንደዚህ ብዬ ስለ ኤስፌና እንትናል። ኤስፌና እኔ ከተቀላቀልኩ ጀምሮ አሁን ወደ ሀያኛ ዓመት ደርሷል። ኤስፌና በተጫዋች እና በአሰልጠኝነት እንግዲህ ኤስፌና በጣም ልዩ ነው እና አሁን እንዳልከው ብዙ ሰው የሚሰባሰብበት ከተለያየ ስቴት መጥቶ ቤተሰብ፣ ጓደኛ፣ የረሳቸውን ጓደኞች፣ ዘመዶች ሁላ የምታገኝበት ነው። አንደኛው ከኳሱ ሌላ ማለት ነው ራሱ እንዳለው ነው። እንደገና ደግሞ ከዚህ በፊት የምታደንቃቸው የነበሩ ተጫዋቾች በስም የምትሰማቸው የነበራቸውን ተጫዋቾች እዛ መተህ የምትገናኝበት እና ከነሱ ጋር ተገናኝተህ ስታወራ የነሱን ታሪክ ስሰማ ደስ የሚል ጊዜ ነው የምታሳልፈው እስፔሻሊ በተጫዋቾች አካባቢ እኛ ስላለን እኛ ከድሮ ጀምሮ የነበሩት ተጫዋቾች በሙሉ ላ ነው የምንገናኘው። እንደገና ደግሞ በዚህ አጋጣሚ ከኤስኤፍን ሌላ የተጫዋች ማህበር ነዋል የእርዳታ ድርጅት ሆነው ኢትዮጵያ ውስጥ የተጎዱ አቅማቸው ላልቻለ በየወሩ እያዋጣን ማህበር አለ እና ያም ስለሚያገናኘን ኤስኤፍን የተለያየ ነው። ኤስፍኒ በሌላ በኩል ደግሞ ብዙ ሰዎች ትዳር የሚይዙበት ነው። ጓደኝነት የሚያያዙበት ነው። አንድ ጓደኛችን አለ ታዲዮስ የሚባል ዳሽን ውስጥ ጓደኛ የሆን ያገኘው እዛ ነው እና አሁን ገብቶ ወልደው ነው የሚኖሩት ያሉት እና ኤስፍኒ በጣም ጥሩ አጋጣሚ ነው። ልክ እንዳልከው ጥሩነቱ ይበዛል፣ ግን መጥፎ ሳይሆን መሻሻል ደግሞ ያለበት ደግሞ ብዙ ነገሮች አሉ አንደኛው ይህንን ነገር ከዚህ በፊትም በብዙ የሚታወቅ ነገር ነው። ፖለቲካ እንዚህ ውስጥ አለ ባያመጡት፣ ትልቁ ነገር እሱ ነው። ህዝቡ ሁላችንም የተለያየን ብሔረሰብ ነን፣ ግን አንድ የሚያደረገን ነገር አለ፣ ኢትዮጵያዊነት። ያ ኢትዮጵያዊነትን እንትን ማለት የለብን። የተለያየ አመለካከት ይኖረናል። ኦኬ ያኛው ከውጭ ነው እንትን ማለት ያለብን እንዲያ ቦታ ይዘው ስመጣ የትልቁን አላማ እንትን የሚያፈርስበትና ያንን ነገር ባይደረግ ጥሩ ነው ብዬ አምናለሁ። እና የሚሻሻሉ ነገሮች አሉ በዛ። ሌላው ደግሞ አይ ቲንክ ይሄ እዚህ ድረስ አርባ ምናምን ዓመት ድረስ የመጣ ፌዴሬሽን ብዙ ትልቅ ቦታ መድረስ የሚገባው ፌዴሬሽን ነበር ብዬ አምናለሁ። ያን ነገር ደግሞ ቢሰሩበት የተማሩ ኃይሎች ቢገቡበት ወጣቶች ቢገቡበት የተለያየ ነገር አይዲያ ያላቸው ሰዎች ቢገቡበት ይህንን ፌዴሬሽን በጣም ትልቅ ቦታ ማድረስ ይቻላል ብዬ አምናለሁ እና ፌዴሬሽኑ ይህንን ነገር የሚያደርጉት አይነውም፣ በነፃ ነው የሚያገለግሉት። በጣም ጊዜ እንደሚወስድ አውቃለሁ፣ ግን ከሰራን ደግሞ ያው ጥሩ ቦታ ማድረስ ስላለብን ይህንን ነገር ጥሩ ቦታ ቢያደርሱት በጣም ደስ ይለኛል እና የኤስኤፍኔ በጣም ትልቅ ቦታ ነው ለኛ። አመቱንም የሚያዘጋጅን ኤስኤፍኔ ነው። ከአመት አመት እንድንሰራ የሚያደርገን ኤስኤፍ ስላለን ነው እንጂ ኤስኤፍኔ ባይኖር ብዙ ቲሞች ላይኖሩ ይችላሉ። ሰውም ላይሰባሰብ ይችላል። እና ይህንን ነገር እንደ ሌላ እንትን ብናየው ጥሩ ነው። በጣም እንደ እንቁላል ብናየው ከፈረሰ እንትናችን ሁሉ ላይቋረበት ስለዚህ አድካሚ ነው ግን፣ ከደከም ላይ ቀር ግን፣ ጥሩ ነገር ሰርተን ብናሳልፍ ጥሩ ነው ብያምናለሁ። ሲጀመር ራሱ በሰው መገናኛ ተብሎበት ኳሱ ያው በደንብ ኮኔክት አረገን እንጂ እኛ መገናኘቱ ላይ ነው ብዙ ትኩረታቸውና የኳሱ መኖር በጣም ፖዘቲቭ ነገሮች ያሳየናል። ልጆች ተጫውተው ድሪማቸው ኳስ ተጫዋች መሆን የሚፈልጉ ልጆች አሉ። መተው ስካውቲንጎች አይተዋቸው ትልቅ ቦታ ሊደርሱ የሚችሉበት መንገድ በመሆኑ በጣም ደስ የሚል ነገር ነው። ስለ ቶርናመንቱ ስናወራ ኤስፋና ማለት በጣም ትልቅ ቶርናመንት ነው። ለሰው ኤክስፕላን ለማድረግ መታችሁ ማየት ነው ያለባችሁ ብዬ ነው ማስቡ። ምክንያቱም ኤስፋና ማለት የተለየ ኮኔክሽን የምትፈጥሩበት ነው። በተለይ ኳስ፣ ሌላ ትላልቅ ዘፋኞች፣ ትላልቅ አርቲስቶች የሚመጡበት ቦታ ነው እና እንደ ተጫዋችም እንደ አሰልጣኝ ሆኜ ኤክስፒሪየንስ በጣም ካረኳቸው ከሮፍናን ኮንሰርት በጣም ትላልቅ ምላቸው አርቲስቶችን ያየሁበት ትልቅ ፌስቲቫል ነው። ኳሱም ደግሞ በጣም ትልቅ ኳስ ስቴጅ ነው ብዬ አስባለሁ። ምክንያቱም ብዙ ቲሞች ከኢትዮጵያ ናሽናል ቲም ከኢትዮጵያ ፕሮ ናሽናል ቲሞች መቶ የሚጮትበት እንትን ነው። እኔም ኢትዮጵያ የነበርኩ ብዙ ጊዜ በኢቢኤስ ላይ ኢትዮጵያና ኤስፋና ይተላለፍ ነበር። በጣም ሀይሊ ግሎባል የሆነ ቶርናመንት እንደሆነ ዓለሙ ያውቀዋል። ከዛ በተረፈ ደግሞ በቢዝነስ ሳይድ ራሱ በጣም ብር የሚወጣበት ነው እና በጣም ብር የሚሰራበት ሳምንት ነው ለከተማውም ለቲሞችም ለሰው እንደ ትልቅ የቢዝነስ ኦፖርቹኒቲ ነው ብዬ አስባለሁ። ዘንድሮ ዳሽን በጣም የሚለየው በአሁኑ ዓመት ብዙዎቹ ተጫዋቾቻችን ከውጭ ነው የሚመጡት። ቫንኮቨር ነው ግማሾቹ ተጫዋቾቻችን ያሉት። እኛ ተዘጋጅተናል ብዬ አስባለሁ።